የተከበራችሁ የተከበራችው የኔ የሸዋተ ሁለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ወድ ኢትዮጵያውያን ና ኤርትራውያን፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አድማች ተመልካቾቼ ዛሬም ከማዳም ኮሽና ብቅ ብዬላችኋለሁ። እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ። እግዚአብሔር እንግዲህ ዛሬ የመጣሁት በሰይድ ነው። ሰይድ እንግዲህ እንደምታዩት ሴቶቹን እንደዚህ እየደበደበ እየረገጠ አልተቻለም ማለት ነው። አረ የሰይድ ጉዳይ ወዴት ወዴት እያመራ ነው? ወዴት ወዴት እየሄደ ነው? እንዴት ነው ነገሩ እን ምን ታስባላችሁ? በዛ ላይ ቪዲዮ ይለቃሉ፣ ቪዲዮን ያጠፋሉ ማለት ነው። እና ብቻ ምን ብዬ እንደምነግራችሁ አላቅም። ሰይድ ምን አስቡ ነው? ሰይድ ማን ነው? ከጎኑ ያለው አይዞህ ያለው ሰው ማን ነው? ነው እንዴ ማን ነው? እውነት እኔ ብቻ ነኝ ወንድ አለኮ በቃ እንዴ! ሰላምን እንደዛ ፓስፖርቷን አግቶ ወስዶባት፣ እንደዛ አግቷት እያስለቀሳት ነበር ማለት ነው። አሁን ደግሞ እንግዲህ ተመልከቱ ይችን ደግሞ እንደዚህ እንደአህያ ይረቅጣታል ማለት ነው። ወይ ጊዜ፣ ወይ ጊዜ፣ ወይ ጊዜ። ሴት ልጅ በቃ እንደዚህ የሆነ ጊዜሽ በጣም ያሳዝናል። ለኛ ነገር ማለት ነው። ምን እንደምላችሁ አላቅም። ለማንኛውም ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰቡን እንላለው። ነባር ቤተሰቦቼ ደግሞ እንደተለመደው ሀሳብ አስተያየታችሁን ኮመንት ላይ እየሰጣችሁኝ አበረታቱኝ። ይላለው እኔ ግን በጣም ነው ያዘንኩት። እውነት ሴት ልጅ ይህን እክል እንደዚህ መረገጥና መቀጥቀጥ አለባት ብዬ አላስብም እና ሰይድ በዚህ ልክ የልብልብ የሰጠው ማን ነው? ከዚህ ቀደም ሀዋን እንደዛ ያ ማን ነበር ስሙ እደፍርሻለው እስከ ማለት ድረስ እንደዛ እንትን ሲላት ነበር ማለት ነው። ዛሬ ደግሞ ሰይድ እንግዲህ ተመልከቱ ማለት ነው። እንግዲህ አላቅም ምን እንደምላችሁ። ብቻ ግራ የገባ ነገር ነው። ታውቃላችሁ እውነት አላውቅም ሰው አበደ እንበል እንዴ? ሰይድ አበድ እንዴ አበድክ እንዴ ሰይድ እውነት። አንዳንዴ እኮ ነገሮች ሊያሳብዱም ይችላሉ እኮ። ሱመያ ማጣት ራሱ ያሳብዳል። እውነት እንዴ ሱመያን የመሰለች ሴት ከየት ይገኛል? አባቴ እርግጥ ያለች ድርብብ ያለች የምታወራውን አስባ አልማ አገናዝባ፣ እንደዚህ አይነት አስተዋይ ሴት አትገኝም እና ወንዶች ከእጃችሁ ሲወጡ ነው እንደዚህ አይነት ነገር ትዝ የሚላችሁ የምትነቁት። እና ከእናንተ ጋር እንዳሉ ጊዜ እንደዚህ እንትን አትሉም። እና የእሷ ከአንተ መስወር እንትን አለህ፣ ገባህ? አሳበደህ መሰለኝ። ና ሴቶቹን እንደዚህ እየወቀጥክ እንዲህ፣ ምንድነው እሱ? ምን ሆነህ ነው እንዲ? አንተ ሀይባይ ወንድ የለም እንዲ። ልጅቷ ደግሞ የጓደኛህ ሚስት ናት? ጓደኛህን ራሱ እንደዚህ አዋርደህ መናገር የለብህም እንዴ! ምንድነው እሱ? የኔ ያክል ውርደት እውነት አረጥሮ አይደለም ሰይድ፣ እውነት ተመለስ ማለት ነው። እና ሰው እንዴት ጓደኛውን የጓደኛ ሁለተኛ ሚስቱ ናት ብለዋል? እንግዲህ በነገራችን ላይ አንተም እኮ አያንቱን ስታገባ ሱመያን አማክራት ነበር እንዲ ሱማ አያንቱ ስታገባ እኮ የሆነ ያሴረችብህ ነገር ያስተበተበችብህ እሱ አለ እሱ እርግጥ ነው አለ ማለት ነው ለማለት ራሱ እሱ እርግጥ ነው አለ ማለት ነው እና በጤና ነው አደለም ሰይድ እንደዚህ ከአያንቱ ጋር የሚኖረው ምክንያቱም እኮ አያንቱ ከእሷ ጋር የሚኖር ሰው የለም አያንቱ በጣም በጣም አደገኛ ናት እና እህቱን ራሱ ሙልጭ አርጋ የተሳደበች ናት አያንቱ ማለት እና የሆነ ማስተዋል የላትም አሚሮ ዝግ ነው አያንቱ ማለት ነው እና ስኪናን ራሱ ሙልጭ አርጋ ነው የሰደበቻት። እና ስለዚህ አሁን ባልየው የት ሄዱ ነው አንተ ቀጭ ያደረገህ ደውለህ ቤትህ ቀርተህ እንዴ? አይከብድም ሰይድ አይከብድም? እውነት አጃኢብ ነው አጃኢብ ያሰኛል። ይሄ ማለት ነው እና የእሱ ጓደኞች ለነገሩ እኮ ከደህና ሰው ሲውል ነው ጓደኛ የሚባለው አለ እንዲህ። ሰው እኮ ከደህና ሰው ሲውል ነው ጓደኛ የሚባለው እና ከደህና ሰው ብትውል ያኔ ደህና ጓደኛ ከመጥፎ ነገር ይመልሳል። ተው ጓደኛ፣ ይሄ ነገር ጥሩ አይደለም፣ ተው ይላል ማለት ነው እና ያ እንደ አንደኛውም ጓደኛህ ማነው ስሙ፣ ያ ሀያትን ሀዩን የደበደባት ማለት ነው እደፍርሻለሁ፣ እስከ ማለት ድረስ የደረሰው ጓደኛህ እና ወይ ጊዜ እናት ወይ ኢትዮጵያ ኢትዮጵያ፣ በቃ እንዴት ተበሸቃቀጠች? እውነት ያሳዝናል። ነው ለዩቱብ እያላችሁ ነው እነዚህ የምትግማሙብን? እውነት እንዴ ተግማማችሁብን እኮ። እውነቴን ነው የምላችሁ። እንዴ ተወው፣ ኧረ አደብ ግዙ በእናታችሁ። እንደ ወንዶችማ ተበላሽታችኋል። እውነት ትናንትና ናሂ በጣም አናዶኝ ነው ያመሽና እኔ እንደዚህ ቦታ አልሰጠሁትም ነበር። ዛሬ ደግሞ ጭራሽ ሰይድ ሴት ልጅ እየደበደበ ይምጣ። ወይኔ ወይኔ ወይኔ ወይኔ ወይኔ እውነት ወይኔ፣ እኛ እኮ ተዋርደናል እውነት። እንዲያው አንድ ሴት በፍልጣ ናትህን ይሄንን በራ ናትህና ናት ማለት ያውቅት አይደል? ያቻ እያንቱ ምነው የአንተን ጥርስ ባወለቀችና እንዲያው እሳይ ባልን እና በተገላገልን፣ እውነት የእዛን የእንትናን ጥርስ እንዳወለቀች የሰይድንም ጥርስ እንዲያው ወይን ረሳ በራህን እንዲያው አንድ ሁለቴ ብላ፣ ከዛ በኋላ እዛ ባስታመመች ማለት ነው። እና ሴቶቹን እንደዚህ ከምጨፈጭፋቸው ይሻላል። ሰይዱ እውነት ጥሩ አይደለም እንዴ አጠፋሽ ሴት ልጅ ትመከራለች፣ ትገሰጣለች በአግባቡ ከዚህ በኋላ እንደዚህ እንዳታደርጊ፣ በዚህ ቢወጣ በዚህ ቢወርድ ተብሎ እንጂ የፈለገ ነገር ብታረግ፣ ብትሰድብ፣ ብትደነፋ፣ ደበድብሃለሁ ብትልህ፣ አሲድ ደፋብሃለሁ ብትልህ፣ የፈለገ ነገር ብትልህ ሴት ልጅ ሴት ናት። አውርታ ፀጥ ነው እንደዚህ የምታረግ ትኖራለች። ያታስበ አላስቡም። ለዛውም ወንድ ልጅ ላይ ለዛውም ወንድ ልጅ ላይ ነውር ነው እና እንደዚህ አይባልም። ልጅቷን ሲጀመር በኦሮምኛ ነው እያወራት ያለው። ግን በጣም ከባድ ነው። እንደዚህ ስለ ቀጠቅጥታ ተ ተናደድኩበት በቃ ተነስተህ። እንዴት ነው በቃ እናንተ። ድሮ እኮ ቀረ። እንደዚህ እንዳህያ መረገጥ እኮ ድሮ ቀርቷል። አሁን ግን እሱ እንዴት እንደሚረግጣት ተመልከቱ። በእግሩ ማለት በእግሩ ሰው። በእጁም እኮ መምታት ጥሩ ነው ሰው። እንዴት በእግሩ ይረግጣታል? በጣም ነው ያናደደኝን። በጣም አናዱኛል። በጣም ከባድ ነው እውነት። ምን እንደምላችሁ እራሱ አላውቅም። እና ብቻ ፈጣሪ ልቦና ይስጥህ እና ሰይድ፣ በነገራችን ላይ አብዷል። ያኔ ደህና ጓደኛ ቢኖረው ወይ ወደ ጸበል ወስዷል ወይ ወደ አማኑኤል ያስገባዋል ማለት ነው። ምክንያቱም የሱመያ ማጣት አሳብዶታል ማለት ነው። እና ሱመያን ለማግኘት የተባልከውን ነገር ማድረግ ነው እና ለዛ ነው ለማንኛውም ለዚህ ቻናል አዲስ የሆናችሁ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ኩን ይላለሁ። በእውነት እኔ በጣም ነው ያዘንኩት። ሰይድ እንደ ዛሬ ቀን አናዶኝ አያውቅም። እንደ ባለፈው በሰላም በጣም ተናድጄ ነበር፣ በሰው ሀገር ፓስፖርቷን ስለቀማት። ዛሬ ደግሞ ጭራሽ እየረገጠ ሴት ልጅ እንደዚህ በእግሩ ማለት ነው በእግሩ ይረግጣል። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ሴት እህት አለህ፣ ልጆች ሴቶች ናቸው። ሰይድ ግፍ አትስራ፣ በእናትህ በኢየሱስ ስም። ጉዴ ረገጣት እኮ በእናታችሁ፣ እንዲ ሴቶቹን ገደላቸው እኮ እረ ጉዴ ፈላ። ሚስትህም ለነገሩ ከአያንቱ ወስደው ወርሰህ ነው አልፈርድብህም። ከአያንቱን የወረስከው እና ከአህያ የዋለች ጊደር እርግጫ ተምራ ነው የምትመጣ ይባል የለ። ስለዚህ ከአያንቱ ለድሮ ሌላ ነገር ምን ትማራለህ ከእርግጫ ውጭ? ስለዚህ እርግጫ ነው እንዴ፣ ካያንቱ እየዋልክ ሰይድ ረበ ኢየሱስም ሴቶቹን በእርግጫ ጨረሳቸው። ለማንኛውም ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ሰላማችሁ ብዝት ይሁን፣ ብዝት ይበልልኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁን።